ማህበረሰቡ በከተማዋ እየተሰራ ላለው የኮሪደር ልማት እያደረገ ያለውን ሁሉን አቀፍ ድጋፍ አጠናክሮ እንዲቀጥል የጎንደር ከተማ አስተዳደር ጥሪ ያቀረበ። ሁለተኛው ዙር የኮሪደር ልማት በፍጥነት እየተሰራ መሆኑን የጎንደር ከተማ አስተዳደር ምክትል ከንቲባ ወይዘሮ ደብሬ የኋላ ተናግረዋል። በኮሪደር ልማቱ ተነሽ የሆኑ የህብረተሰብ ክፍሎች ወደ ተሟላ የንግድ ስራ እንዲገቡ እየተሰራ መሆኑንም ከተማ አስተዳደሩ ገልጸዋል። አዲስ አለማየሁ ተጨማሪ ዘገባ አለው። በጎንደር ከተማ የተጀመረውን ሁለተኛው ምዕራፍ የኮሪደር ልማት በፍጥነት ለማጠናቀቅ ትኩረት አድርጎ እየሰራ መሆኑን የጎንደር ከተማ አስተዳደር ገልጿል። የከተማ አስተዳደሩ ምክትል ከንቲባ ወይዘሮ ደብሬ የኋላ የአረንጓዴ ልማት፣ የብስክሌትና የእግረኛ መንገድ ስራዎች እየተፋጠኑ ስለመሆኑም ገልጿል። የግሪነሪ ስራዎች፣ የሳር ተከላ ስራዎች እየተሰሩ ይገኛሉ። በተመሳሳይ የፖል ተከላ ስራዎችም እየተሰሩ ይገኛሉ። ከዛ በተጨማሪ ልዩ ልዩ ቦታዎች ላይ ወደ ሁለት እና ሶስት አካባቢ የሚሆኑ ሰፋፊ ቦታዎች ላይ የፓርክ ቦታዎች አሉ። ጅንአድ ላይ ዲዛይኑ አልቆ ሙሉ ዲዛይኑ ስራ እየተሰራ ይገኛል። በተመሳሳይ በጅሮንድ አካባቢ ያለውም ዲዛይኑ አልቆ ወደ ስራ ተገብቷል። ኮሌጅ አካባቢ ላይ ያለውንም በሚያምር ዲዛይን መንገድ ዳሩን ተከትሎ ለማህበረሰቡ በሚመቻ አግባብ ስራ እየሰራን እንገኛለን ማለት ነው። የኮሪደር ልማት ስራው የስራ ባህልን ያዳበረ መሆኑን የገለጹት ምክትል ከንቲባ በቀን 22 ሰዓት ያክል እየተከናወነ መሆኑን ተናግሯል። የተጀመረው የኮሪደር ልማት ሲጠናቀቅ ጎንደር ያላትን የቱሪዝም ጸጋ በአግባቡ እንድትጠቀም መልካም እድል ይዞ እንደሚመጣም ወይዘሮ ደብሬ አንስተዋል። ከተማዋ ውብ እና ጽዱ እንድትሆን ነው ስራ እየሰራን ያለ ነው። ጎንደር ላይ ለመዝናናት ለመንቀሳቀስ የሚመጣ ሰውም ምቹ እንዲሆን ያደርጋል ማለት ነው። ቱሪዝም እንቅስቃሴው የተሻለ ከሆነ የከተማው የህብረተሰብ ክፍል ኢኮኖሚካሊ ከዝቅተኛ እስከ መካከለኛ ከፍተኛ ኢኮኖሚ ያላቸው አካላት ሰርተው የሚበሉበት አጋጣሚ ይፈጠራል። ልማቱ ተሰርቶ ሲጠናቀቅ በጎንደር ከተማ የሚስተዋለውን የትራንስፖርት መጨናነቅ እንደሚቀንስና ለእንቅስቃሴ ምቹ ድል ይዞ እንደሚመጣ ተስፋ ማድረጋቸውን የነገሩን ደግሞ የከተማዋ ነዋሪዎች ናቸው። ልጆች የሚያጠኑበት ቁጭ ብለው ሰዎች ዲስከስ የሚያደርጉበት አካባቢ ይሆናል ብለን ተስፋ እናደርጋለን። ከተማ ለእኛ ብቻ ሳይሆን ለልጅ ልጆቻችን የሚሆን ነው ማለት ነው። ከተማ መዋቡ ለቱሪስት ፍሰት አስፈላጊ ነው። ሰውም ወጦ የሚዝናናበት ነው። አሁን ለአንድ ሀገር እድገት የኮሪደር ልማት በጣም ደስ የሚል ነገር ነው እና አሁን የሚታየው ነገርም ባለፈው ፒያሳ፣ አሁን ደግሞ ወደዚህ እየመጣ ነው። ደስ ይላል። ያው ሲያልቅ እናየዋለን። ያንን የሚያሳይ የአመርጭ ውጤት እንደሚሆን ተስፋ እናደርጋለን። በኮሪደር ልማት ተነሽ የሆኑ የህብረተሰብ ክፍሎችን ወደ ተሟላ የንግድ ስራ እንዲገቡ የግንባታ ስራ መጀመሩንም ምክትል ከንቲባ ተናግሯል። በኮሪደሩ ተነሽ የሆኑ በስፋት የኮንቲነሮች ነው የሚበዙት፣ ኮንቲነር እና በሁለተኛ ደረጃ ደግሞ የቀበሌ ቤቶች ናቸው ተነሾዎች። የግል ይዞታዎች ቁጥራቸው አናሳ ቢሆንም የግል ይዞታ ይህን መልሶ ለማቋቋም ግን በተገቢው መንገድ ሳይቶች ተለይተው ግንባታ ላይ የመልሶ ማቋቋሚያ ስራ ለመስራት በተለይ በኮንቲነር ተነሽ የሆኑትን የህብረተሰብ ክፍሎች ወደ ተሟላ የንግድ እንቅስቃሴ እንዲገቡ ከዛኛው ከነበሩበት ህይወት በተሻለ መንገድ የንግድ እንቅስቃሴ ውስጥ እንዲገቡ ለማድረግ ሳይቶች ተለይተው ወደ ግንባታ የገባንበት ሁኔታ ነው ያለው። ለኮሪደር ልማቱ ማህበረሰቡ እያደረገ ያለውን የገንዘብ የሀሳብና አይነት ድጋፍ አጠናክሮ እንዲቀጥልም ጥሪ ቀርቧል።